ሰላም። ካሜራ ማን ነው? ምንድነው? ብዙ ጊዜ ወደ ራሴ ስመለስ እዛው ሻስ ነው ራሴ የማገኘው። እዛው ገብተሽ ማለት ነው። በቃ ግን ተደግፌ ብቻ መቆሜን ነው የማስታውሰው እንጂ ወይ ቁጭ ላለው በጣም ነው የሚያስገርመው። በጣም ነው ብቻ። እዛ ስር ነው የምነሳው። ምንድነው ያደረግልኝ? ምን መሰለሽ? እሱ ታሪክ አትንካኝ። አትለሳለስ። አንተ ሰው ጅብ ደግሞ እንደሱ ትሆናለህ። እንዲያስበይ፣ ታሪክ እንዲያስበይ። እኔንም ከእናንተ አንዱ አረከኝ። ምን መሰለሽ? ታሪክ ልንገርሽ እነዚያ ትለት አለት እዚህ ጋ የምትመለከተው ሳታየው ቤት ውስጥ ምግብ አይበላልኝም እና በቃ እዚህ መጥቼ ነው ምግብ ሰርቼ ይበላል እዚህ ምንድን ነው ሰርተሽ የምትበይው በቃ ስጋ አመጣለሁ ጠባብሳለሁ እሱም ብዙ ስጋዎች ስለሚሰጠኝ አላቅም ሌሎችን እንደሚወስዳቸው አላቅም የምን ስጋ ነው የሚሰጥሽ ከየት ነው የሚያመጣልኝ ስጋ አላቅም በቃ ስጋ ይሰጠኛል እዚህ ይሰራለሁ ምናምን እዚህ ይበላለሁ ከዚህ ነገር የማትወጣ ከሆነ ልጁን አስወርደዋለሁ ራሴን ማጠፋለሁ እያለችኝ ስለሆነ እኔም ልጄን ከማጣ አንተም ልጁ እንዲወለድ ዘር እንዲቀጥል ከፈለግ ይሄን ነገር ማድረግ አለብህ ብላ ከቤተሰቦቼ ይዛ መጣች። ያለኛ ማለት አሁን ሳሪኳን እዛ ጋ ብነግራት ይሄ ነገር ስነገር አይችልም፣ ትረዳኝ አይችልም። በቃ አርጌ ያልኳት ነገር ሁሉ ታረጋችል። ምንድነው ያደረኩት? ማታ በተኛንበት አንገቷ ላይ አረኩላት። መሰለኝ ተረጋጋ፣ ተረጋጋ ኪሩቤል፣ ተረጋጋ፣ ተረጋጋ ይዞ፣ ተረጋጋ፣ ተረጋጋ ማንም አይነካም፣ ኪሩቤል። ወደ ሌሊት ሌሊትም፣ በጠራራ ፀሐይም ደግሞ ጫካ ይሄዳል፣ ወደ ሰው ጅብ ይለወጣል የሚባል ነገር አለ። አዎ፣ የማጓራት ድምጽ እንደው ጅቦችን እያለ የመጥራት ድምፅ እያሰማ ብዙ ነገር ብዙ ነገር ነው ያሳየን እና እንደው እግዚአብሔሩን አትሷም ይሄም እንደዚህ ማለት አልችልም። በዛ ሰዓት ሰው እንኳን አይንቀሳቀስ ነው አደለም የሚባለው ህፃን ልጅ አይወጣ ከቤት በጣም መጥፎ ሰዓት ነው። እሱ ግን በዛ ቀትር ጫካ ውስጥ ነው የሚገባው። እኔ ስራ ይደላለ እሱ ጫካ ውስጥ ይገባል። ልክ ተከትለን ልክ ተከትለ ነው ከገባም በኋላ እያገባ እንዳለ ድምፅ እንሰማለን። ማለት በቅርብ ርቀት ነው ያለ ነው እና ስናይ፣ ማንም ሰው የለም። እሱ ነው ቤታችን ያለው ድምፆች እንሰማለን። ማለት ድምፅ ሲያወጣ እንሰማለን፣ ግን ከሱ ይወጣል ብለን እንጠብቁ አይደለም፣ ሌላ ነገር ነው ብለን ነበር ያሰብ ነው። ምናልባት በቃ እንደ ጅብ ነው የሚጮሁት። ጅብን እንደፈለጉ ማዘዝ ይችላሉ። እንዴት ነው? አስማት ልትሆን ትችላለህ፣ ወይም ደግሞ መንፈስ ልትሆን ትችላለህ። ጅብን በፈለጉት መንገድ የፈለጉት ቦታ ማዘዝ፣ መላፍ፣ እነሱ እንደ ፈረስ መጠቀም፣ የፈለጉት ነገር ማድረግ ይችላሉ። ታሪኮች እንደዚህ መሆን የለብሽም፣ ከዚህ በላይ እኛም ማልፋት የለብሽም። በቃ ነኝ ነገር ደሞ አድርገ በጣም ወደ መንፈሱ ተቀይራለች። ወደ መጥፎ ነገር ገብታ ገብታለ። ታሪኮ ምን ነው ታሪኮ፣ ምንድን ነው የተፈጠረብሽ? ተናገሪ። መተንፈስ እያቃተኝ ነው። አትሩጫ፣ አታምልጭ፣ ተቀመጭ። አንተ ያዛት። እስኪ ባለቤት አርለች እንዴ። አሁን ምንድን ነው የተፈጠረው ነገር? ሴት ለምንድን ነው የምንመለሰው? አንተ ምን እንደምታረጋት፣ ምን እናቃለንኛ? ምን አረጋታለሁ በፀሐይ እንደዚህ አይነት ቦታ ውስጥ አከተም። ይሄው፣ ያስጥራት፣ ያሳብራት። ልቀቃት፣ ልቀቃት፣ ልቀቃት። ምንድን ነው ምንድን ነው የተፈጠረው? ታሪኳ፣ ምን ሆነሽ ነው? ማን ነው እዚህ አመጣሽ? ይሄን ልቀቂው፣ ይሄ የሚጠቅም ሰው አይደለም። ማን ነው እዚህ አመጣሽ? ለምንድን ነው የመጣሽው? ታሪኳ የምጠይቅሽን ጥያቄ ያቂ መልሽልኝ። አናግራት፣ አንተ በሚገባ ቋንቋ ጠይቃት። ጠይቃት ማናገር እፈልጋለሁ። ወይ እንሂድ፣ ወይ ይዣት ልሂድ፣ ወይ ጠይቅልኝ። ምንድን ነው? ለምንድን ነው የማታወራው? ለምንድን ነው ዝም የምትለው? እሺ፣ አናግራት፣ አናግራት። ይኸው እኔ ትንሽ ዞር እልልሀለሁ፣ ትንሽ ዞር እልልሀለሁ። አውራት። ይኸውልህ ምን እንደምታረጋት የማውቀው ነገር የለም ዞር በል፣ ከሆነ ያው ዞር ልልሃል። አንተስ ጠብቀሃታል? ጫካ ውስጥ ብቻዋን እንደዚህ ዓይነት ቦታ ስትቀመጥም ዝም ነው ያልከው። አንተማ እዚያ እንጨትን ስፈቀፍቅ ነበረ። ስራ ነበር፣ ግን ስራ ነበር። ሰ ስ አውራት፣ አናግራት። ታሪኳ እኔን ግን አስተውሸሽኛል፣ ማን እንደሆንኩ እኛው ቀሽኛል እኔን አስተውሰሽኛል፣ አውቀሽኛል። እኔ ስታናግሪኝ፣ ምንድን ነው ይሄ? ምን እያለች ነው? አጣቀም በቃ አጣቀም ነው። የማታውቂኝ ታሪኮ ባለፈው መጥቼ ስንት ነገር አናግሬሽ የለ እንዴ። እስቲ ምንድን ነው የተፈጠረው? እኔ እስቲ ንገሪኝ ታሪኮ። እኔ አላውቀውም። የት አለ አንገቷ? አለ ያረኩት፣ ያልኩ የት አለ? ይሄ ነው። ይሄንን ያረኩ፣ አ ይሄንን ያረኩ አይደለ? ቆይ ለውልቅልሽ። ይሄ ነው ይሄ ነው ችግር እየፈጠረብሻለሁ። ልቀቅ፣ አዚህ አይሁን። ማቆይ ነይ። ይሄ ነገር ነው ሲያሳብድሽ የነበረው። ነው፣ ነይ፣ ነው ሲያስችልሽ የነበረው። ያዝልኝ እሱን እንዳለቀው። ወዴት ነው የምትሮጩ? ነይ ይጣልሽ ይሄ ነገር ቆይ ቆይ፣ ለውጣልሽ። በቃ ታሪኳ አስታውሽ ጥዩ አሉ። በቃ ታሪኳ አስታውሽ። ታሪኳ ተረጋጊ፣ ተረጋጊ። እስቲ ተረጋጊ። ታሪኳ ተረጋጊ። በጣም እያስቸገረችኝ ነው። ተረጋጊ። እስቲ ምን ሆነሽ ነው? ታሪኳ ምንድን ነው? አ ምንድን ነው? አስታውሽኝ፣ ተመለሽ። አረ ነው ደቀለብሽ

ሻ ልጃ፣ እሺ እንወጣለን። እስቲ አንድ እዚህ ጋር ተቀምጠን አረፍ ብለን እናውራ። አንቺም ተረጋጊ እስቲ፣ ውሃም ጠጪ ነይ፣ እስቲ ነይ ተቀመጪ እስቲ፣ እዚህ ጋር እስቲ ቁጭ በይ እስቲ፣ ውሃም ጡላት። ከማን ከማን የመጣሁት እኛም ግራ የገባን ነገር ይሄ ነው። አሁን ይኸውልሽ ባለቤትሽ ያ ኪሩቤል በእኛ ባሎች እንግዲህ እንደምታዩት እዛ ጋር ተይዞ ነው የሚገኘው አይደል? ለምንድነው ሲያይዘችሁት ሱም ሁሉ ነገር ሲያደርግብሽ የነበረው እሱ እሱ። ይኸውልሽ አንድ እስቲ ታሪኳ ተረጋጊና፣ አሁን ውሃ ጠጥተሻል፣ የሚደረገው ነገር በሙሉ አድርገሻል አይደል? ተረጋጊና እኔ ላስረዳሽ። እዚህ እንዴት እንደተገኘሽ ለምን እንደመጣሽ ያለውን ነገር በሙሉ ልግለጽልሽ። እሺ በቃ ይሄን ሁሉ ነገር ሲያደርጉ የነበረው በባለፈው፣ ትዝካለሽ እንግዲህ ደውዬልሽ ነበር በስልክ አታነሽም። ያ ነገር የተፈጠረው እንግዲህ መቀበር አለበት ተብሎ አንቺ እናት ያስቀበረችው ነገር የለም። ከዛ በኋላ ውተን ያቃጠለው እሱ ነገር መቃጠሉ መቃጠል አልነበረበትም። በቃ መቃጠሉ ትልቅ ችግር ነው የፈጠረው ያለው በሱ አመለካከት በእነሱ አስተሳሰብ ማለት ነው። እናትሽ ምንድነው ያደርጉት ያንን ነገር አቃጥለው እሱና ቤተሰቡ እንዲለያዩ አደረጉ። ያንን ነገር ነበርኛ የምንፈልገው አይደለም ያ ነገር ሲፈጠር በቃ አለቀ። ወደ እምነትህ ተመለስ ተባብለን ነበረ። የዘጋ ነው እሱ ግን፣ እንደዚህ አይደል የሚሆነው። ከዛ በኋላ አብረው በጥምረት ይሰሩ ነበረ፣ የአንቺ እናት፣ የእሱ እናትና አባት እሱ ሆነው አንቺ ላይ ይሰሩብሽ ነበረ። በቃ አንቺ ላይ ያሰሩብሽ ነገር ነው። በተኛሽበት መድኃኒት ቀምመው አንገትሽ ላይ አድርገውብሽ ነው። እንደዚህ እያሳበዱ በየጫኩ ያስገቡ። ቅድም በጥሽ የጣልኩት ነገር የለም እሱ ነው እንደዚህ ሲያደርግሽ የነበረው። ምና አውቃለሁ ሆድሽ ውስጥ ያለው ልጅ አሁን ሽ አሁን የምነግርሽን ነገር ተረጋግተሽ መቀበል አለብሽ። ተረዳሽኛለም የምነግርሽ ነገር ከባድ ነገር በ እንደሁም እንደዚህ አይነት ቦታ መናገር አልነበረብኝም፣ ግን እንድታምኝኝ ከዛ በኋላ አብረ እንድንሄድ ብዬ ነው የምነግር። ሆዱሽ ውስጥ ያለው ልጅ የሰው ጅብ ነው። በአምስት ወሩ ነው የሚወለድም ም በቃ እንደዚህ ነው ያለኝ። ኪሩቤል ኪሩቤል፣ ምድነው የሚለው ኪሩቤል? ያለኝ እንደዚህ ነው በአምስት ወሩ ነው መወለድ ያለበት። ጫካ ነው መወለድ ያለበት። አንቺ ኮ ይኸውልሽ በዚህ ሶስት፣ አራት፣ አምስት ቀናት ውስጥ እሱ ሲያረግ የነበረውን ነገር ያኔ ስትጸየፊው የነበረውን ነገር ቤት ውስጥ እጣን ማጠን አሁን ይኸውልሽ እኔ የማቀውን ነገር የተረዳሁትን ነገር በሙሉ ስኮል ለፍልፍይ ነገር ይሻል። አንቺ ምን የምታስታውሹ ነገር አለ እስቲ ንገሪ። ታሪኮ ወደ ራስ ተመለሽና የምታስታውሹ ነገር በሙሉ ንገሪ። በቃ አሁን ሴፍ አንድ ነሽ እኛ ጋር ነው ያለሽው። ንገሪ እስቲ በቃ እኔ እዚህ ምን እንደሚያመጣኛል አቅ ያው ነው ይታገለኛል። ከሰውነት ጋር እቤት ከሆንኩኝ ምንም ሰላም አላገኘም። ምንም በቃ ምግብ አይበላልኝ። በዛ ላይ ሱም ደግሞ እዚህ ሂጂ ስለሚለኝ በቃ እዚህ ከመጣ በኋላ እኔ እንጃም እንደሚሆን ያላቅም። እነሱ ነው ማለት ብቻ ቤት በጣም ይከባብደኛል ይለኛል። ከዛ ሱም በቃ እዚያ ሂጂ ይለኛል። እመጣለሁ። ከመጣ በኋላ አላቅም እንደሚያመጣኝ፣ እራሱ አላቅም። አንዳንድ ቀን የሆነ እየተንሳፈፍኩ መጣ ይመስለኛል። የምራመደው እራሱ እርምጃ ምንም አይሰማኝም ምንም ምን ነው ምልክ ምንም ምን ነው የሚመስለኝ ጫካው ብቻ ምን አንሳፉ እንደሚያመጣኝ አላቅም። አትፈሪም እዚህ ስትመጪ ብቻሽን? እንኳን ለሴት ልጅ ኮ ለኛ የሚያስፈራልኩ ይሄ ነገር ብዙ ስለሆነ ነው እኛ እዚህ ደፍረን የገባ ነው። እኔ ምንም አቀው ነገር የለም በቃ ብቻ ጸጥተው ደስ ይለኛል። እዚህ ስመጣ ቤት ውስጥ የሚይዘኝ የተጫጫኔ ነገር ሁሉ አጥፍት ይላል። ሁሉም ነገር በቃ መጣለው። ምንድነው የምታረጊው እዚህ ከደረሽ በኋላ እጃለትእንደዚህ አላስታውሰ ግን ብቻ መጥቼ ቁጭ እንደምል ትዚህ ይለኛል። እና ከሆነ ሰዓት በኋላ ደግሞ ራሴን አላቅም ምንም ነገር ራሴን ከሆኑ ሰዓት በኋላ ምናምን ብቻ ራሴን የሆነ ቦታ ላይ ነው አስቀምጭ የማገኘው። ግን ስነሳ ደግሞ ሌላ ቦታ መሆን ይመስለኛል እንዲ ከነበረ ወይ ሌላ ቦታ ለኛ ወይ የሆነ እዛ ዋሻ ስር ወይ እዛ ጋር የምትመለከቱት ነው ዋሻው። ብዙ ጊዜ ወደ ራሴ ስመለስ እዛ ዋሻ ስር ነው ራሴ የማገኘው። እዛ ውስጥ ገብተሽ ማለት ነው በቃ። ግን ግንድ ተደግፌ ብቻ መቆሚያ ነው የማስታውሰው እንጂ ወይ ቁጭ ላለው በጣም ነው የሚያስገርመው ነው። ብቻ እዛ ስር ነው የምነሳው። እዚህ ጋር የምትመለከቱትን ሳታየው እቤት ውስጥ ምግብ እዚህ በቃ መጥቼ ነው ምግብ ሰርቼ ይበላል። እዚህ ምንድን ነው ሰርተሽ የምትበይው? በቃ ስጋ አመጣለው ጠባብሳለው? እሱን ብዙ ስጋዎች ስለሚሰጠኝ አላቅም፣ ሌሎቹን ማን እንደሚወስዳቸው አላቅም። የምን ስጋ ነው የሚሰጥሽ? ከየት ነው የሚያመጣል? ስጋ አላቅም፣ በቃ ስጋ ይሰጠኛል። እዚህ ይሰራለው ምናምን፣ እዚህ ይበላል። አንዳንዴ ምሱ አብሮኝ ስለሚበላ እዚህ ይመጣል። እሱም እዚህ እሱም ይመጣል። አንዳንዴ እዚህ ነው ምሳችንም እንበላ። በቃ ኑሮሽን እዚህ ያደረግሽው ማለት ነው። ከቤት ወጥተሽ እዚህ ነው የምትኖሪው? በቃ እዚህ ነው ያለው። ሌላስ ምን የተለየ ነገር የምታስተውሽው አለ ያረግሽው ነገር እዚህ? እኔ አላቅም፣ ብቻ አንዳንድ ጊዜ እዚህ ስልብ ያደረገኛል ከራሴ ጋር ስለማኖር ብቻ ድምጾች ይሰማሉ። አንዳንድ ወጣ ያሉ ድምፆች ይሰማሉ። ምን አይነት ድምጾች? ለምሳሌ እንጃ ማን ሌሎች ሰዎችም ነገር ነገር አንዳንድ ጊዜ ካቦኝም ያውሩኛል። አላቅም ብቻ ነው ያላቅም። በቃ ብዙ ሰዎች አንዳንድ ጊዜ ይመጣሉ። ከዛ ይጮሃሉ ምናምን ነገር፣ ብቻ ድምጻቸው ነው የሚታወቀኝ ብዙ ጊዜ እንጂኔ ምንም ነገር ሲመስለኝ እዛ ስር የሚያስገቡኝ እነሱ ናቸው። ከዛ ስሽ ታሪኳል ታሪኳል። ስማሁን ምንድን ነው እንደዚህ የሚያስጨውሽ? እንደው እናትሽን ካገኘሻቸው ምን ያህል ጊዜ ሆነሽ? እኔ አግኝቻት አላቅ አግኝቻትም አላቅ በቃ። እዚሁ ነው እዚሁ ነው የምትኖሪው ከዛ እሱ ሲመጣ ስጋ ሲሰጥሽ እዚሁ እየጠባበሽ ነው የምትለው። ሌላ ምንም የምታረጊው ነገር የለም እንደሆነ እኔን ግን ለመሆኑ አስተውሰሽኛል? ማን እንደሆንኩኝ? አሁን ወደ ራሴ ተመልሰሽ እስቲ በደንብ ማንኝ ነው? አስተውሰሽኛል አይደል? እህ በጣም ነው የሚያሳዝነው። ውድ ተመልካቾች እንግዲህ እቺ ልጅ ወሰድ መለስ እያደረጋት ነው ያለው። አንዴ ከቀልባት ሆናለች፣ አንዴ ወደ ሌላ ዓለም ውስጥ ትገባለች። ምን እንዳደረጉባት አላቅም። እንግዲህ ያ የተረገመ ኪሩቤል ያለው ነገር እንግዲህ አንገቷ ላይ ያደረገውን ነገር እኔ ቅድም እንደተመለከታችሁት እንግዲህ ለሕይወቴ ሳልሳሳ ለምንም ነገር ሳልሳሳ በጣትሽ ይጥዩዋለሁ። ተረዳችሁኝ አይደለም? ግን አሁንም እቺ ልትነቃ አልቻለችም። በቃ በቀጣይ ማድረግ ያለብን ወደ ጸበል ወደ እምነት ቦታ ነው መውሰድ ያለብን። እስቲ ታሪኳ ታሪኳ ታሪኳ እስቲ ተረጋጊ፣ አይዞሽ እስቲ ተመለሽ ወደ ራስሽ። ሆድሽ ውስጥ ስላለው ጽንስ የምታቂው ነገር አለ? ክትትልስ እያደረግሽ ነው? እኔ በቃ ምንም ማስታውሰው ነገር የለም። በቃ ነገርኩ አይደለም እንዴ ከዚህ በላይ ምንም አውቀው ነገር የለም። ያው ሁሉ እዚህ ግዚ ዋሻው ውስጥ እየተኛው፣ ወይ ፈጣሪ በቃ እንዳያ ሆኑ ሁሉ ነገር እዚህ ጋር ነው የምበለው፣ እዚህ ጋር ነው የምተኛው። እያታለሽ አሁን እሱ እያታለ ኩሩቤል ከኛ ጋር ያለ እያታለ፣ ጥራው እንደምን ሳረገኝ እንደነበረ የምናውቃለው። የታለ የታለ፣ ጥራው። ተውኝ ተውኝ፣ ተውኝ። እስኪ እዚህ ላይ አስወልዳኝ ነበር ማለት እኮ ነው። እዚህ ቁጭ ብዬ እያበላ እዚህ እያስጠጣ እዚህ ወለደኝ ነበር ማለት ነው። የታለ እሺ፣ እሱ የት አለ የት አለ ጥራልኝ ጥራልኝ የት አለች እናቴስ እንደዚህ በቃ ለምንድን እንደዚህ የምታደርጉኝ እንደህ እናንተ እዚህ መሆን ምን ያደርግልኛል የት አለ እዚሁ ምንድን ነገር እሱን ይመጣል። እኔ አልቀም ያታለኝ። የጣልከውን ነገር አሳየኝ። ምንድን ነው የጣልከው ነገር ምንድን ነው ያነሳልኝ። ና ና ና እስኪ ተቀመጭ። የት አለ እሱ ልመጣ። ይኸው መቷል። ይዘው ና። የት አለ? ይኸው ይመጣል አልኝ። አንተ ለቀይቀኝ። ቆይ ምን አድርጊ ነው የምትለኝ? ከዚህ በላይ ተቀመጥ። ምንድን ነው ያደረግኸው? ስታረግባት የነበረውን ነገር በሙሉ ንገራት። ተቀመጭ። ተረጋጊ ነገሩ ናዝ ነው ሁሉም ነገር ኪሩቤል አንተ ኪሩቤል ንገራት ራስህ ምንድን ነው እውነቱን ንገረኝ ስታደርግባት የነበረውን ነገር በሙሉ ንገራት ምንድን ነው እዚው ውስጥ እያስተኛ የነበረው ምንድን ነው ከእኔ የምትፈልገው ቆይ ከኝና የምትፈልገው ለምንድን ነው የማታወኝ ምንድን ነው ያየሽው ማለት ምንም አውቀው ነገር የለም የነገረኝን ነው እንጂ እነሰለ ያለኝ ነገር ሁሉ እውነት ነው። ስለዚህ የሁሉ የወሶዊ ነገር እውነት ነው። አንገቴ ላይ ባሰርከው ነገር እውነት ነው ያለኝ ነገር። አንገቴ ላይ ምንድን ነው ያሰርከው? ምንድን ነው ያሰርከው? አንገቴ ላይ ምንድን ነው ያሰርከው? ምንድን ነው ያደረክልኝ? አትንካኝ! አትን ለሳለስ አንተ አንተ ሰው ጅብ ደግሞ እንደ ሰው ትሆናለህ አለ እኔንም ከእናንተ አንዱ አረከኝ። ምን መሰለሽ፣ ታሪክ ልንገርሽ። እንደዚህ አትለሳለት። እሺ ቆይ ከኔ ምን ፈለግ? ቅድም የነገርከኝን ነገር በሙሉ ንገራት። ለምን ጫካ ውስጥ እንዳስገባሃት፣ ለምን እንደዚህ እንድትቀያየር እንዳረካት፣ ንገራት። ለምን እንደዚህ የምታስጨንቀኝ? በቃ እናትሽ ነች ሁሉንም ነገር ያደረገች። እናቴ ምን ታድርግ? በቃ እንደዛ ያደረግነው ነገር በሙሉ በቃ ድጋሚ እንድትደረግ ፈለገች እናትዬ አንቺ ራስን ያጠፋሉ፣ ምን እያልሽ ስታስፈራሪያት፣ በቃ መደረግ አለበት አለሽኝ። ያረኩኝ ስለዚህ አንገቴ ሊያሳስርክ፣ ከዛ እንደፈለግከው ጅብ ታስገልበኛል አይደለ? ምንም እኮ ይሄ ምንም የተለየ ነገር አይደለም። የተለየ አይደለም። ምን ምንም ሰው አንተ እኮ ሰይጣን ነህ። ለገዛ ልጅ እንኳን ማታዝን አውሬ ነህ። እሺ የዛዎችን ዝም በለው እዛ ልቀቀኝ። ምንድን ነው የማወራው ከዚህ በላይ ተረጋግኝ። ታሪኳስ እየሰማው አይደለ እንዴእየሰማ ሆነው ለልጅሻዝኝ ው ይለኛል እና ለልጁ የሚያዝን ሰው አባት እንደዚህ ዓይነት ነገር የሚወለደው እዚህ ውስጥ ነው። ይች ልጅ ብትሞትስ? የሆን ነገር ብትሆንስ? ምን አንተ ትኖራለህ እዚህ ጫካውስ ብቻ አንተ ላት የተማረልኝ የምትዞረው ልቀቀኝ። ርዛ ለዛ ሰስ አንተም የሆነ አንተም ሰው ጅብ ነህ። ከጅብ ጋር ነበርኩ እስከ ዛሬ። እኔማ ፈጣሪ አይቶኝ እኮ የቀየረኝ ይመስሉኛል። ሁሉ ነገራችን የተቀየረ መስሉኛል። ለካ አንተ ነገር ሁሉ ላዙረ አንተም እንደናንተ ስታረስ ታስደርገኝ ነበር አይደል? እጣን እያስጨስክ ሻማ እያስበራት ቤት ውስጥ ስትቀያየር ነበር። እሷ እኮ አስረዳት፣ አስረዳት፣ ንገራት። ነገር የነገርከኝ እኮ ነው። ይኸው ልትሰማኛል። ልጁንም ቢሆን ዛሬውኑ ነው ማስወርደው። ዛሬ ውዱ ሞታታል። አትንካኝ ዛሬው ነው የማሰሩት። ደውል። ልጁንም ቢሆን እንደተደረገው እኮ እንደዚህ እንዳታረጉ እኮ ነው አይደል የምትፈልገው? የሰው ጅብ ከማድረግ ከዚህ ላይ ተፈትጬ ሞት ይሻለኛል። ሰማኸኝ አይደል? እዚህ ገደል ገብቼ ሞት ይሻለኛል። ይሄ ልጅ አይደለም እናትሽ ከማድረግ አሁንም ቢሆን ብሞት ይሻለኛል። እሞት አለው ደግሞ አሁንም እንደምታዘለኛ ቢመለስ ይሻለኛል። ብሞት ይሻለኛል። እሞታታለሁ እንጂ ልጁንም ይኸውልህ ነገር ልጁም ፈልጋችሁ አይደለም ልጁም ፈልጋችሁ ይኸውልህ፣ ነገር በቃ እኔም ልጁም አንኖርም። እኔ የሴጣን ልጅ አልወልድም። እኔ አልወልደውም። እየሰማ ነው እንደሚለኝ ማን አንተ እዛው በሴጣን እምነት መቀጠል ትችላለህ። እሷ ግን ልረዳህም አልችልም። በቃ ላስረዳህ ሞክር እያለሁ በእምነትህ ሞክር እምናደርገው ነው። አንተን ይዤ ነው የሚሄደው፣ የሚሄድበትን ቦታ ሳያለ በቃ እኔ ሞስድ ቦታ ትሄዳለህ። ከዚህ በኋላ አለቃህ እኔ ነኝ። ገባህ አይደለም? በቃ የምትፈልጋት ቢሆንማ ይኸውልህ እዚህ ጫካ ውስጥ ብቻዋን አትልካት። አትከራከረኝ። ገባህ አይደለም? ከማንም በላይ ነኝ። ከዚህም በላይ ሊሄድ ይችላል። ገባህ አይደለም? ስለተቀያየርክ ምን ስላልክ የምፈራ አይደለሁ። አትንካኝ አንተ አንተ አትንካኝ። አንተንም አልሰማህም። እሞታታለሁ እንጂ አንተን አልሰማህም። እሱ የሚለኝ ነው የማዳመጠው። ልጁን ቢሆን አስወርዳለሁ። ነገርኩህ አስወርደዋለሁ አንተማ ስለሆንክ ነው። ይኸውልህ፣ እረፍት ብትረጋጋህ ይሻልሃል። በቃ ከማንም በላይ ነኝ። ገባህ አይደለም? በቃ ምናገባህ። ይኸውልህ በህይወት መግባት አይደለም፣ ህይወትን አመሰቃቅልላት። ንገራት፣ በቃ ንገራት። ደግሞ እንደሚያስብላት ትሆናለህ። ልጅ እዚህ ጋር ለባለቤት ብታስብ ምንድን ነው እሱ መፍትሄ። ይኸውልህ ሙሉ የኛ አባሎች ናቸው። ወሪትም አታመልጥም። እዚያ ካሉ አምስት ሰው ምንድን ነው? ቆይ ከአንገቴ ሊያነሳህልኝ መተት ነው። ይኸውልሽ እሱ ነገር መተት ነው እሱ። እንግዲህ ከአንቺ እናት ጋር በመሆን መደረግ አለበት። ያ የተቃጠለውን የሚተካ ነው ተብሎ ነው አንቺ አንገት ላይ ተደረገው። ማሽን ያደረገብኝ ቆይ በተኛሽበት ሰዓት ላይ